በዋለፈው ክፍል እንዳየነው ዴቭ ሩታ እና ዳይመንድ ወደ ገጠር አምርተዋል። ከብርሃንና ከእናቷም ጋር ተገናኝተዋል። ሩታ ሽንት ቤት አሳዩኝ ብላ ወደ ሽንት ቤት ለመጸዳዳት ስትሄድ ብርሃን የተናገረችውን ቃል አላቀው ስትል ዳይመንድ ናይን ይዤ እሸዳለሁ ብሎ ተነስቶ ሂዷል። ከዛም ወደየት ነው ምን ሆነች ልጄ ብለው ሲደነግጡ አይ መጸዳጃ ቤት ፈልጋ ነው ብሎ ሲላቸው፣ ታዲያ ብርሃን አንቺ አትሻይም ነበር ተከትለሽ አትሄጂ ብለው በማለት ጠይቀዋታል። እኔ መች አወኩማዬ እየተናገረችው ቃል ልዩ ሆነብኝ ብላ ዴቭ እዛው ብቻውን ቁጭ ብሏል። ዴቭ ግን በሰላም ነው የመጣኸው ብላ ብርሃን ስጠይቀው በድንጋጤ ተውጧል። አይናገር ነገር ፈራ አይመለስ ይሄደው ለዛ ብሎ ነው ግን በቃ አሁን ከነዳይ መንድ ጋር ልሂድና እዚሁ ስለምቆይ ከነሱ ጋር ቀስ ብለን እናወራዋለን የመጣሁበትን ብሎ እንክዳውስ ልሸኝህ እና ልውሰድህ አለችና ብርሃን ብድግ ብላ ይዘሁዳለች። መሀል ላይ መንገድ ላይ አባት አይቷችኋል። ደግሞ የት ወጤት ነው የምትጅልኝ? የት ጎረምሳና ያመጣሽ የው? ብለው ቀርቃቸውን አጥምደው አፋጠዋቸዋል። ወደ ቤት ሲገቡ ያዩት የአደይ አባት ልጅ እንኳ ያለች እየተክተለተሉ የመጡት ምን ለመሆን ነው ብለው በሩን በርቀት ተመልሰው አይተዋል። ግን አሁንም ጌታ የፈረደባቸው ያለልኝና ጫኔ ምግስ የሚያልፍላቸው ለምን እንደመጡ አጣርታችሁ ነው። አበበንም ከዚህ አስወግዱት። በሰላም ያገር ያልገባም ካለ አስወግዱት። እኔ በስንት ጉድጃ የገባን ንብረት አልሰጥም ብሎ ተማጽኗል። በዛሬው ክፍል ደግሞ የአደይ አባት ደብን አንድ ጊዜ በቀርቀሃው ሲሉት ኩርትምትም ብሎ ወርቋል። ብርሃን ደንግጣለች ፍቅር የአንቺ እናት ሆስፒታል ነው ያለችው ትላለች ያው ሲል የፍቅርን የአደይ አባት ዴቭን አንድ ጊዜ በቀርቃቸው ሲሉት ኩርትምትም ብሏል ብርሃን ለምንድን ነው እንደዚህ የምታደርገው ብለው ሲሉ እሷንም በጥፊ ያንቀልቅለዋታል ያንቺ እናት እርሜ ዝንቷን ሆስፒታል ነች ብላታለይ። ፍቅር ያው ብለዋል። ሲጀመር አንቺ እናትሽ እንደሞተች ስታዋሪ ነበር ብላለይ። አደይ በጣም ተናዳ እንደዚህ አይነት ቆሻሻ ነገር እንዳንቺ አልሰራም ብላታለች። አይማዬ እንደዛማ አይሆንም ብለዋል። ደብ ግራ ተጋብቶ የአደይ አባት በጣም ቁጡ ናቸው ብሏል። እውልሽ አደይ፣ የሆነ ነገር ካደረግሽልኝ እኔ ከፍልሻለሁ ብላታለች። ቅምጥልን አደይን የሆነ ነገር አድርግልኝና እኔ ከፍልሻለሁ ብላ የምትማጸነው ፍቅር ግን ኸይር አለክም አንቺ ማፈሪያ፣ ቆይ እዚህ ድረስ እንዴት መጣች አለች። ከዛ የፍቅር እናት ቤዛን ወደ ቤት የቤት ሰራተኛ አድርገው ለሶስተኛ ጊዜ ሊያስገባት ፈልገዋል። ፍቅር በጣም ተናዳለች። እዩ ልሽ እማዬ ፍቅር እኔም ልሽን የምትሰሚ ከሆነ ጥሩ ቤዛ የቤት ሰራተኛ ሆና ልትቀመጥ ሳይሆን ልታታልሽ ነው የመጣችው እማዬ፣ ዓይንሽን ግለጭ ብላታለይ አደይ በጣም ተናዳለይ። ደግሞ ተመልሳ እዚህ መጣች ማለት ነው ብላ ግራ ትጋብታለች። ውድና የተከበራችሁ ቤተሰቦች ሰላም ደምናላችሁ ወ ያላችሁበት የዓለም ዳርቻ ሰላም ፍቅር አንድነት አይለያችሁ። ለቤቷ አዲስ ከሆናችሁ ላይክ ሸር ሰብስክራይብ እያደረጋችሁ ተቀላቀሉን። ዛሬም በአዲስ ቪዲዮ ተመልሰናል። እስከ መጨረሻው አብራችሁን ቆዩ። ላይክ ሸር ሰብስክራይብ ማድረጋችሁን እንዳትዘነጉ። አስተያየት ካላችሁ በኮሜንት አሳውቁን። የአደይ አባት ዴቭን እግሩን ብለው ሰብረውታል። አንተ ያችኛዋን ከተማ ወስደህ ደግሞ ተመልሰህ ምን ልትሰራ መጣህ? ብለው ቀንስረውበታል። አንቺም ማፈሪያ የዛችኛዋን ሱ አንቺም ደግሞ ብለው አልቅምጥ ያደይ አባት ያደይ አባት ድፍን አንድ ጊዜ ብለውታል። እያነከሰ ደሞ ያችኛዋን ከተማ ከወሰድክ በኋላ ምልሰራ መጣህ? አንቺ ደሞ ትጨማለቂያለሽ አይደል ብሎ አባት ልጁ ላይ ይጮኋል። ያደይ አባት ካጠፋው ይቅርታ ብሎ ድንጋጤ የምትሞላበት መልኩ ቢልም ደብ ግን ጭራሽ ካጠፋው ብለ ትላለህ እንዴ አለ ብርሃን። ኤውልህ ደብ የመጣሁት ሊጠይቀን እንጂ ሌላ ነገር አይደለም። አደይም ብኮን ደሞ አላማላት ራሷ ናት። ሄደችው አለች። በይ ለኔላ አባትሽ መከራከር ሲገባሽ እኮ ለዚህ ለሞልፋጣ ትከራከር ያለሽ ወይ ብለው ዙረውባታል። ሩታ እየሮጠ ትሄዳለች። ድብ ምንድን ነው ብላ ስትለው ቆይ ቆይ ቆይ፣ ደሞ ይች ማናት እናንተ? ከኔ ምንድን ነው የምፈልጉት? ይላሉ አባት ተደናግጠው። ወዴት ነው የምሄደው? አለይ ምን ነው አባባ፣ ችግር አለ እንዲ አሉ። ይችን የመሰለኝ ልጅ ይዘህ ለማገጥ ትመጣለህ ብሎ ቢሉትም ያደይ አባት እርግጥ ከዚህ በፊት መጥቻለሁኝ ግን አለ። አሁን ግን እሱን ላወራዎት ነው የመጣሁት ስላደይ አለይ። ስላደይ ምን አለች? ብርሃን እህትሽ፣ አደይ እኮ ልታገባ ነው አለ። ከዛ ባርኮት ማን ነው አንተነህ? አለ ከዛ ማን ነው እንደነው እኔ ሳልፈቅድ ልጄን የሚያገባው አለ። አባዬ ስላደ አንተ ያገባህም ብላ ብትለውም ለልጄ እኔ ነኝ የማቀው አንደ ላቅ ምድራት እኔ ነኝ አለ። ከዛ ደብተናዶ ሩታ ነይሽ ብሎ ተመልሶ ይሄዳል። ቆይ እንዲ ልጅ የምንፈልገው ነው የመጡት ብሎ ብላትም ብርሃን አላውቅም። ቆይ አንተ ምንጊዜም እኛን አንኳሽህን እስከ መቼ ነው ትላለች። ከዛ ቆይ እናትሽን ይሉና አባት እየገሰገሱ ወደ ቤት ሲሄዱ፣ አባዬ እሷ እኮ ምን የምታውቀው ነገር የለም ብላ ብትልም ጭራሽ ሊሰሙ አልቻሉም። ዴቭ እጅጉን ተናዱ። ወደኋላ ኋላ ተመልሰዋል። የአደይ አባትም ተከትለው ከኋላ ይህ ሁሉን ምሰራኝ እናትሽ ናት በማለት ተከትለው ሄደዋል። እሷም እናት የምንታርግህ ብላ ብትልም ጭራሽ ልትሰማ አልቻለም። ወደፊት አምርቷል። ፍቅርና አደይ ንትርክ ይዘዋል። ስለ ደፍ ትላታለይ አደይ ሲሬሱና ስለ ደብ ምን ብላ ብትላትም ፍቅር አደይ እኔ እናንቺ እንስማማና ደንብ ተይለኝ ትላታለይ። እዩልሽ እንዴት እንስማማ ብላ ስትላት ገንዘብ ልስጥሽና ደብ እንተይለኝ ብላ ብትላትም እኮ ስንት ልትከፍለኝ አለቻት። ክፍያውን ችግር የለም ብላ ስትላት አደይ ግን እዩልሽ ምን ያክል የዘቀሽና ምን ያክል ደደብ ኮኒ ነው ፍቅር በገንዘብ የምትመነዝሬ ብላ ብትላትም፣ ይዩልሽ ደደቢቱ አንችነሽ። ምክንያቱም ምን ያክል እንደምወዱና እንደማፈቅረው እያወቅሽ እደብ ላይ መተሸጠን ጠለጠለሽ ብላ ብትላትም፣ ትሰምኛለሽ እኔ ቆይ እኔ እኮ መጣብኝ እንጂ አላልኩበትም። ቆይ ለነገሩ ስንት ትከፍልኛለሽ? አለቻት። ከዛ ወንድሜ የት እንዳለ አትርሽ እንጂ ትላት አለይ እዩልሽ አንቺ ምን አይነት ቁሻሻ ነሽ? ለእናቴና ለቤተሰቤ ብሎ የሚለውን የሚልከውን ብር ቆይ ለምን አንቺ ይህን ዓይነት የምታስብበት በምንድን ነው ብላ ስትላት በይ ውጭልኝ። እዩልሽ ደብን ትተይልኛለሽ የእናትሽን ህይወት የሚቀይር ብር እሰጥሻለሁ ብላ ስትላትም ትሰሚያለሽ። አንቺ ቆሻሻ እንደ ዓይነት ቆሻሻ አስተሳሰብሽን ወደ ኋላ ጣይው ብላ ከቤት መንቅራ አስወጥታታለች። ፍቅር ግን አለችበት። እልል ቤት ድረስዳ ነበር። ቤዛ ተንበርክካ እማዬ ይቅርታ በይልኝ ብዙ አጥፍቻ አለው ያጠፋሁትን ነገር ግን ይቅር በይኝ ብላታለች። ቤዛ ቆይ ምን ነሽ ነው ምን አጌተሽ ነው? ቆይ ተነሽና ንገሪኝ ምን ነው መሆንሽ? ብላታለች ከዛም በኋላ ቆይ ምን አደረገሽ? ምንስ ብለው ነው ብለው ሲሏት አይ እናቴ በጣም ታማኝለች፣ እኔም ቸግሮኛል ትላለች። በይ ብለው ይቅርታ አድርገውላት፣ ያደይ እናት በጣም ተናደዋል። ቆይ ልጄ የት እንደደረሰች ምን እንደገጠማት ሳይጠይቁ አሁን እንደ ብር ብለ የመጡት ቆይ ለምንድን ነው አለ ዴቭ። ተመልሶ ለመሄድ ወስኗል ሩታ። ግን ቆይ ትሰሚያለሽ፣ እዚህ የመጣ ነው እኮ አሳምነህ ልታስቀምጣት ነው። ስለዚህ ቆይ ያለ አንድ አላማ እንዴት ነው የምትመለሰው? ብላ ብትለውም ቆይ ይብልሽ ይሄ አደይን ሊድሯ ሲል ነው ሄደችው። ከዛ አለ ይብልህ የአደይ እህት በአንድ ነገር አድናሃለች፣ ባርቆቴ እንደምታገባው ብላለች። ስለዚህ ባርኬት እንደምታገባ አድርገን የሆነ ነገር መፍጠር አለብን ብላ ስትለው፣ እውነትሽ ነው፣ ጥሩ ብለሻል። ግን አለይ የአደይ አባት ከእናቷ ቤት ሂደዋል፣ አሃ እያሉ እያጉረመረሙ ገብተዋል። መቼም ምን ልትሰራ መጣህ? ናፍቄ አይደል እንደ መስቀል ወፍ ብር ብለው እየመጡ ምን ፈለገ? እንደው ልጅ ወደ ወደቀች ምን ፈለገች፣ ምን አገኛት ብሎ መጠየቁ ቢቀር አሉ አባት ቆፍጥን ብለው። አንቺ ከተጨነቅሽላቸው ምን አነሰ እ ልጆችን ትታሬን በትንሽ አይደል እንዴ ይኸው በታ ትንሽ አስቀመሻቸው ብሎ ቢልም ይሁን እኔ ቤቴ ጠቦ ጭርቁሽ ቤት ውስጥ ቁጭ ብዬ ፍቅር ነው የተሞላበት እንዳንትተ አይደለም ብለው በእርግጠኝነት ተናግረውታል። የአደይ አባት በጣም ተናደዋል እኮ ጥጋብ ሆኖ ነው በእኔ ላይ ልጅን የምታሳምጭው ብለው ቀውጥ ያፍልተዋል። ዴቭ ግን እውነቱን ሳላቅ ከዚያ አልመለስም ብሏል። ወደና የተከበራችሁ ቤተሰቦች የነበረን ቆይታ ይህን ይመስላል። ከወደዳችሁ ላይክ፣ ሰብስክራይብ ያደርጋችሁ፣ አብራችሁን ቆዩ። ሰናይ ጊዜ